የምትሆ ነገር ካለ ስ የምለው ማለት ነው። ይህንን ማድረጋችን ብቻዬን አይደለም። ያውዝ ብናገር ልጁን ስለሌለ ማለት ነው። አድርጉ ተብለን አድርገናል፣ ግን ማድረግ የለበትም ነገር ግን ትእዛዝ ነው። ታዝዤ አድርጌያለሁ። በቃ ፋኖ ላይ ነበር። ከዚያ በቃ ፋኖ ላይ ያለው ነገር አስጠልጦ መጣት ጥሩ ነው። ይሄ የራሰው ወገን የራሰው ወንድም እንደው ጥላት እንኳን ተወቅቶ የተማረከም እንደዚያ አይደረግም። አይደለም ትውናዝ ወንድም ነው ወንድም ነው፣ የራሰው ወንድም ነው። በክረምት ነበር ነበር ነበርኛ ስለምናውቀው ተከትለናችሁ ዙረን በዚህ መጠነውይዘው ነበር። ነው ምናሴ አማራን እያወጣ እንድትቆር ጥፋን ነው። አልፈቅድልህም። ባይዞ እኔ ህዋት የመሆን መብት አለን። ብልጽግና የመሆን መብት አለን። እንኳን ብልጽግና የአይሲስ እኳ አባል መሆን መብት ነው። አንድ ገበሬ ብልጽግና አባል መሆን መብት ነው። አንድ ገበሬ የህወሓት አባል መሆን መብቱ። ያመነበትን አማራ አባል መሆን ይችላል። አማራ ፋኖን ወክሎ ባንዲራ አድርጎ ነው እጅ የሚቆርጡ በጭካኔ በትር መጥረቢያ እየቀጠቀጠ ወንድሙን ኤኮ በየትኛው አለም ነው? በየትኛው የኢትዮጵያ ህግ ነው? ባንዳ ቢሆንስ በመጥረቢያችን የምትከተክተ? ኦሮሞስ ቢሆን ትግሬስ ቢሆን እንዴት እንደዚህ አርገ ትቆርተዋል? ኤኮ ኢሰማዊ ነው። ታዲያ ፋኖ ለማን ነው የሚታገል? ፋኖ እጅ እየቆረጠ ከጨፈጨፈ ምን አባቶ ያደረግልኛል? መጥፋት ነው ያለበት እ አማራተነስን ኃይል ማጥፋት። ነገ ስልጣን ቢይዝ ያጠፋል። እንኳን ደሳለን ቃል በተግባር ታይቷል። ዛሬ ከታምሪን ሞተርስ ለበጎ አድራጎት ሥራችን የመኪና ስጦታ ተበርክቷል። ታምሪ ሞተርስ ለበጎ ስራ ምላሽ አይጠብቅም በማለት የተጀመረውን ፎሎ የማድረግ ቻሌንጅ ድጋፍ የማድረጋቸው ዓላማ እንዳልሆነ በጽናት ገልጿል። በእኛ በኩል ፎሎ የማድረግ ቻሌንጃችን አጋርነታችንን ማሳየ ነው። ለዚህ ስኬት ቀዳሚ ተጠሪ እግዚአብሔር ይመስገን። ደጋጊ ያገሬ ልጆች ለዚህ ስኬት ላደረጋችሁልን ብርቱ ድጋፍ ከልብ እናመሰግናለን። እግዚአብሔር ይስጥልን። ሰበር መረጃ ተሰምቷል። በነ ጆን ዳንኤል የክስ መዝገብ ላይ ፍርድ ቤት ዛሬ ውሳኔ ያሳለፈ ሲሆን ኢዲዲያ ነጻነት ወይም ደግሞ ናዮ በድጋሚ ወደ እስር ቤት እንድትመለስና እንድትታሰር ውሳኔ ማሳለፉ እንግዲህ እየተሰማ ነው የሚገኘው። እንደሚታወቀው ኢዲዲያ ነጻነት የጆን ዳንኤል ጋር የፍቅር ግንኙነት የነበራት እንዲሁም ደግሞ እርጉዝ እንደነበረች የሚታወቅ ነገር ነው። እንዲሁም ደግሞ እስር ቤት ውስጥ ልጇንም ወልዳለች። ነገር ግን በተደጋጋሚ የዋስና መብቷን እንዲከበርላት በመጠይቁ ምክንያት በመጨረሻም አቃቢ ሕግ የዋስና መብቷን አክብሮላት ማለት ነው ከእስር ቤት መፈታቷ የሚታወስ ነገር ነው። ነገር ግን ጥፋተኛ ሆኗ በመገኘታቸው ማለት ነው በዛሬው ዕለት በድጋሚ ወደ እስር ቤት እንድትመለስ ፍርድ ቤቱ ውሳኔ አሳልፏል። ነገር ግን አብራ በክስ ላይ የነበረችው እልኒም በበቂ ሁኔታ ራሷን በመከላከሏ ምክንያት ከፍርድ ቤቱ በነጻ ተሰናብታለች። ጆን ዳንኤልን ጨምሮ ሌሎች አምስት ተከሳሾች ደግሞ ጥፋተኛ ሆኖ በመገኘታቸው ማለት ነው ህዳር 18 ቀን ውሳኔ ይተላለፋል። በዚህም ምክንያት አቃቢ ህግ እንዲሁም ደግሞ የተከሳሾች ጠበቆች መከላከያ እንዲሁም ደግሞ የቅጣት ማቅለያቸውን ይዘው እንዲቀርቡ ፍርድ ቤቱ ውሳኔ አሳልፎ ለህዳር 18 ቀን የመጨረሻ ውሳኔ እንደሚሰጥ ተነግሯል ማለት ነው። በዚህ ጉዳይ ላይ አዳዲስ ነገሮች ካሉ ይላችሁ መጣለ መረጃ ማስረጃ ባለቤት ዛሀበሻ ነው። በአዳዲስ መረጃዎቹ መለሳለው። መልካም ምሽት። እስከ ዛሬ ቲክቶክ ላይ አብረን በቆየንባቸው አንድ አመት ከአንድ ወር ጊዜያቶች ውስጥ አንድም ቀን ቪዲዮ ሼር ኮፒሊንክ፣ አድርጉ ለብዙ ሰው እንዲደርስ አድርጉ ምናምናም ብያቸው አላቅም። ለምን እንደዚህ አይነት ኢምፖርታንት ቪዲዮዎች ሲሰሩ ሼር ኮፒሊንክ እንድታደርጉና ለብዙ ሰው እንድታደርሱ ነው። ናው ይህንን ቪዲዮ ሼር ኮፒሊንክ ታደርጋላችሁ፣ ለብዙ ሰው ታደርሳላችሁ። ኤንድ ደግሞ ኢትዮጵያ ውስጥ በዑምራው ዘርፍ እየሰሩ ያሉ የምትወዷቸውን የዑምራ ድርጅቶች ሜንሽን ታደርጋላችሁ፣ አላየንም እንዳይሉ ማለት ነው ሶ ምንድን ነው እኒ አባት አካውንት ታች ላይ ሜንሽን አደርግላቸዋለሁ ገብታችሁ ቪዲዮ እንድታዩት። ያው አክቹአሊ ብዙ ሰው አይቶታል። ሶ ፕሮባብሊ አይታችሁት ሊሆን ይችላል። ለማንኛውም እኒ አባት በወጣትነት ጊዜያቸው ዑምራ ለማድረግ በመተማ በኩል በእግር ምን ያህል ሙከራ እንዳደረጉና እንዳልተሳካላቸው ደን ስቲል ስቲል በእግር የመሄድ ሀሳብ እንዳላቸው የተናገሩበት ቪዲዮ ጠያየሁት ነበርና ላይክ በጣም ነው የነካኝ። ናው ይሄን ነገር ለዑምራ ለዑምራው ዘርፍ ላይ እየሰሩ ያሉት ድርጅቶች እንዲያዩት ሜንሽን እንድታደርጉት ነው። ለምን ካላችሁ አይ ኖ ዑምራ ላይ የምትሰሩ ሰዎች ቢዝነስ ራን እያደረጋችሁ እንደሆነ አውቃለሁ። ሶ ቢዝነስ ራን እንደሚያደርግ ሰው ደግሞ ያዋጣ ለያዋጣ ምናምን የሚል ነገር እንትን ሊላችሁ እንደሚችል አውቃለሁ፣ ግን ሶስት ነገሮች አሉ። አንደኛው ምንድነው? አንድ ቢዝነሶች የሰሩበትን ኮሚኒቲ እየሰሩበት ያለውን ኮሚኒቲ አንዳንዴ መልሰው ሰርቭ ያደርጋሉ። ይህ አንድ ኦፖርቹኒቲ ነው። መልሳችሁ ሰርቭ እንድታደርጉ እንትን እያደረጋችሁ ያለውን ምንድነው እንትን ምንድነው እየሰራችሁበት ያለውን ኮሚኒቲ መልሳችሁ ሰርቭ እንድታደርጉ እድል ነው። ይህ አንደኛው ነው። ሁለተኛው ደግሞ ምንድነው? ሁለተኛው ምንድነው እኒን አንድ ግለሰብ ከምሰሩት ቢዝነስ አንጻር ከምናምን እኒን አንድ ግለሰብም ሆነ ኦር ከሳቸው ጋር የሚከድማቸውንም ሰው ቢሆን አንድ ላይ ዑምራ ማስደረግ በጣም ቀላል እንደሆነ እንደሆነ ላይክ ዊ ነው ዊ ነው የሚከብዳቸው ነገር ይገ በጣም የተጋነ ከባድ ነገር እንዳልሆነ እናውቃለን። ሶስተኛው ግን ይህ ኢትስ ቢዝነስ ኦፖርቹኒቲ ሲጀመር ራሱ ኢትስ ቢዝነስ ኦፖርቹኒቲ ናው። እነ መለአማሉ ቢንያት እንደተባለው ኢዘር ዱንያውንም አኺራውንም ንያ ካደረጋችሁ በሁለቱም ምታገኙበት ኦፖርቹኒቲ ነው። እንዴት ካላችሁ፣ እኔ አባት ብዙ ሰው ቪዲዮ አይቶታል። ብዙ ሰው ዑምራ እንዲያደርጉ እየፈለገ ነው ያለው። ሰው እሳቸውን ተሽቀዳድሞ ዑምራ የሚያስደርግ ሰው እንደንያው ንያው። አይ እሳቸውን ዑምራ ካስደረግኩ ያው ብዙ እንደማስታወቂያ የሚሆነኛል ያለም ሰው የሚያገኝበት ጸደይ ቢዝነስ ኦፖርቹኒቲ ነው። አይ አኺራው ይሻለኛል ያለ ደግሞ እሳቸውን ዑምራ አስደርጎ አጅሩን አግኝቶ ኤንድ የእሳቸውን ዱዓ አግኝቶ ደግሞ መመለስ ይችላል። ግን ኢነመል አዕማሉ ቢንያት የምትል ሀዲስ አለች። ጸደዩ ነገር ስልምና ላይ ኢነመል አዕማሉ ቢንያት የሚል ነው። ያንን አያ እንምድሮ ሀዲስ ሙሉውን ብታዩት የተወራበት ሳህባ ዱንያውንም አኺራውንም ነይቶ ቢሆን ሁለቱንም ያገኛል የሚል ነው አይደለ? ሰው ሁለቱንም ዱንያውንም አኺራውንም ነይታችሁ ደግሞ ካስደረጋችኋቸው ቢዝነሱንም ጸደዩንላችኋል። እሳቸው የእሳቸውንም ዱዓ ታገኛላችሁ። አኺራችሁንም አጀራችሁን ታገኛላችሁ። ሰው ይህ ኦፖርቹኒቲ ነው። ይህ የቢዝነስ ኦፖርቹኒቲ ነው። ቢዝነስ ራን እንደሚያደርግም ሰው ካሰባችሁት this is a biggest business opportunity ኮሚኒቲ ኤንድ ደግሞ አኼራውንም ካሰባችሁት። እንደዛ ግን ስለምናጸዴ ስለሆነ በንያ ስለሆነ ሁለቱን እይታችሁ ማግኘት ትችላላችሁ። ይህ ኦፖርቹኒቲ ነው። ያው አሁን ሼር ኮፕሊንክ ታደርጋላችሁ፣ እነሱን ሜንሽን ታደርጋላችሁ። ሳቢቁ ነው የሚለው ለሚለው ለኸይር ስራ ተሽቀዳደሙ ስለሚል ማን ተሽቀዳድሞ ደግሞ ዑምራ እንደሚያስደርጋቸው የምናይ ነው የሚሆነው። ሰው ስለዚህ የእሱ እትብቱ የት ነው ያለው ያለው ምክንያቱም አምላክን ያህል አቅፏል ያ እትብት። እንዶም የኢየሱስ ደሙና ስጋውን የበላ ይድናል ተብሏል። ስለዚህ እንዶም እትብቱ በእትብቱ ነበረ መዳን የነበረብን። ስለዚህ እትብቱ የት ነው ያለው? ለተፈተነው ለማን የሚል ቃል ስለዚህ አባታችን። ምክንያቱም ኢየሱስ ተወልዷል እኮ አይደል እንዴ? እና በትብቱ በትብቱ ነው መዳን የሚነገር የት ነው ያገኘው ነው የምልህ። እኔ መዳን አለበት ብያ ምን አለው? ምክንያቱም አምላክን በቃ አምላክን ያህል የያዘ ቀረጢት ነው እትብት። ስለዚህ ያ እኮ ነው በበር መመለክ የነበረበት። ስለዚህ የኢየሱስ እትብት የት ነው ያለው? አሁን በትብቱ መዳን የሚለውን የት አገኘው? እትብት የሚለውን የት ከየት አገኘ? በትብት ነው በሚዳለው ያልከው ለምለት መዳን አለብን ነው እኔ ጥያቄ። ስለዚህ የት ነው ያለው? ምክንያቱም የት ነው ብለን ነው ማሰብ መቻል ያለብን እትብቱ። የኢየሱስን እትብት የት ነው ያለው? በቃ ያለው የት ነው አንተ ከተከው እትብት መሰደደ ከእትብት መሰደዳው ስለ እትብት ነው የሚታወራለ አምላክ እኮ ነው እኮ። ስለዚህ አምላክን አምላክን የያዘ እትብት ማወቅ አለብን። የኢየሱስ ሸለፈቱ ሸለፈቱና እትብቱ የት እንዳለ ማወቅ አለብን። አረ እንደ አባታችን

ያ እኮ እንደ ቀላል ነገር ማወቅ መታየት የለበትም። የኢየሱስ እትብት የት ነው ያለው? ስለ ለሰለ ኢየሱስ እትብት ከማውራት በፊት እንዴት ተወለደ? በተላቀለም እንዴት ተወለደ? እሱኮ እንዳንታ አይደለም። እሱኮ የተወለደው እኮ ከድንግል ማርያም እኮ ነው። ድንግል ሳትወልደው ድንግል ኮለብት፣ በኋላ ድንግል የሚለው ለበላታም ለመጀመሪያ እንዳንተ አይነት መሰለ እሱ እሺ ይሄን ይሄ ጥያቄ አልመለስልኝ። እሺ ማርያም ፍጡር? ማርያም ፍጡርነት ፈጣሪ ማርያም ፍጡርነት ፈጣሪ ፍጡር የክርስቶስ ልደት እና የሰው ልደት አንድ ነው ብለን የምታስበው ሰው እስከሆነ ድረስ አው ሰው ቢሆን እኮ ድንግል ማርያም ሰው ከድንግል ይወለዳል። ሰው ከድንግል ሴት የሚወለድ ሰው አለ አባታችን? ሰው እስከ ሰው እኮ ነው መፈጠር ያለበት። ዘጠኝ ወር ድረስ የተጸነሰ አንድ ፈጣሪ ነው ብለን የምናስብ ከሆነ ስለዚህ ሰው ነው አይደለ እንዴ? አጣምታታይቅርታ ይቅርታ፣ እኔ ድምጼ ነው እንጂ እየጮህኩበት እንደ አባቴ ላይማ እንደ ተጨዋለሁ እንደ እርስዎ የመሰለ አባቴማ ዛሬ ይሄን ጥያቄ በአጥጋቢ ጥያቄ መመለስ ስላለበት ነው እርስዎን የማስቸግረው። ዛሬ ይሄን ጥያቄ ይመለስልኛል ብዬ አስባለሁ። አይደል እንደ አባታችን እንደ እኮራቦታ አሁን ክርስቶስ የተወለደው እኔ በተወለድኩት ሕግ መሰረት ነው እያልክ ያለ አይደል? ምክንያቱም ዘጠኝ ወር እስከተጸነሰ ድረስ። አዎ፣ እንዲረዳ አባቴ ጥያቄ ግልጽ አድርጎለታል። ምክንያቱም ዘጠኝ ወር እስከ ተጸነሰ ድረስ እንደኔ ፍጡር ነው። ስለዚህ እንደኔ እኮ ነው የተወለደው ብዬ ነው ማምነው። አሳምኑኝ። ይኸው አንተ የተወለድከው እኮ ከአንዲት ተራሴጣ ከአንዲት ምን የንገር። እሱ እኮ የተወለደ ከድንግል ከልጽሂት እኮ ነው። ከልጽሂት ከቅድስት ክብርት ከሆነች እኮ ነው የተወለደው። እንደገና ደግሞ ድንግል ከሆነች ደግሞ እንደገና ደግሞ ያለ ዘር አብስ የሚለውን ነገር ሲ በደንብ አንብበው ሲ የማቴዎስ ወንጌል ምዕራፍ አንድ ላይ ምዕራፍ ሁለት ምዕራፍ አንድ ላይ በደንብ አንብበውስ እስከመጨረሻው ምንድን የምታስበዋል? አሁን እያቋይ ስም አዳግዝም ብለ እሱ እኮ ያለ ዘር ያለ ሩካቤ በድህ ያለ አባት ያለ አባት ያለ ዘር ያለ ሩካቤ የተወለደውን ስለ ትብት ለምን ታወራለን? ያወራሁበት ምክንያትማ እንግዲህ በድንግል የተወለደው አይደለ? ሲወለድ እሺ፣ በተለየ መልኩ መቼም መቼም እንደ ነፋስ ውልቅ አይልም። ስለዚህ እንደ ማንኛውም ሰው ሲወለድ እትብት ይኖረዋል። አባታችን አንተ በቃ ትቁረት። ከእትብት ጋር ነዋ የምታወራው አሁን? እኮ እትብት ነው መመለክ ያለበት ነው አባቴ። ለምን መሰሎት አባ እኔ፣ አትሳቁ። ይሄ እትብት ማለት አምላክ አምላክ ያህል ያቀፈ እትብት ስለሆነ የት ነው እሺ። አሁን ኢየሱስ ክርስቶስ ተገርዟል አይደለ? እውቀት አ እውቀት ያት በሉኝ። እኔ ልጆት ነኝ። አስረም እንጂ የተገረዘው በግብረ መንፈስ ቅዱስ ነው። እኔ እምልህ እኮ በግብረ መንፈስ ቅዱስ ነው። አይገባም። ችግሩ ስለማይገባ እኮ ነው። አሁን አባቴ አንተ እንደምታስበው አይደለም። አንተ እንደምታስበው አይደለም። አሁን እሱ ያቀፈችው ደግሞ ቅድስት ድንግል ማርያም ናት። ድንግል ናት። ንጽህት ናት። ክብርት ናት። ከሌሎቹ የተለየች ከቅዱሳት የተቀደሰች ልዩ ናት። አንተ እንዳንተ ናት አድርጋ ታስባት ነው። ስለዚህ ስለዚህ ኢየሱስ ክርስቶስ እትብት የለውም ማለት ነው። በዚህ አጭር ማለት እችብት ይዘት ስለተተናገር ብለው ሰዎች ው አባቴ፣ የእኔ ጥያቄ ነው። አሁንም ትጠይቁልኝ አሁን እንዳታሰጡኝ አባቴ። ምክንያቱም ካሰጡኝ የምሬ ነው። እንደው ፈጣሪ እራሱ ይቅር አይለንም የለ። ለምን እኔ ልጆች እስከሆኑ ድረስ የዚህ ጥያቄ የመመለስ ግዴታ አለብዎት። ምክንያቱም መምህርዎት፣ እኔ ደግሞ እርሶን አክብሬ ነው የጠየቅኩት።

ከዚህ በፊት የጅም ምስል ስላለው አላስገባህም፣ ይህን ፕሮፋይልን ቀይር ብለው የእርሱን ትዕዛዛት አክብሬ የመጣሁት አለ። ስለዚህ ይህን ጥያቄ ደግሞ በተረጋጋ መንፈስ ሊመልሱልኝ ግድ ይላል። ጥያቄ አባት አሁን ስለ እምነት ተከታይ ነው ወይስ ለጥያቄ ነው የምትመልሱልኝ? እምነትን አውጭ እዛ ጠይቃለሁ። እምነትን በቤት እምነት ስለምጠይቅ እኔ እምነቴ ስድስት ስልሳ አምስት ስድስት ስልሳ አምስት የሚባል እምነት አለ። አዲስ ነው ይሄ አሁን፣ ለምሳሌ አዲስ አዲስ የኦርቶዶክስ መጥቷል አይደለ እንዴ እኔ ኦርቶዶክስ ምንድን ነው ኦርቶዶክስ? እርሱ በሱ አማካኝነት የተመሰረተ ሃይማኖት ነው። ለምን ተመሰረተ? ምክንያቱ ምንድን ነው? እንዴት እኛ እኛ ጠያቂ ትውልዶችን እየጠየቀን በቃ ጠያቂ ትውልድ ማፍራት ነው። አዲስ በቃ ፍጠ አምላክ ሞተ አልሞተ የሚባል ነገር ሲልም ምክንያቱ አምላክ ሞተ ብለን ስለማናምን እኛ ደግሞ አምላክ ይሞታል ብለን ስለማናምን አዲስ አዲስ ነው። ይሄ አዲስ ሃይማኖት ነው። አዎ። ስለዚህ አዲስ ሰው የፈጠረው እምነት ነው ማለት ያዛቸው። የፈጣሪ ስጦታ ነው። ወጭ እስቲ መጽሐፍ ቅዱስ የፈጣሪ ስጦታ መሆኑን እስቲ አዲስ እምነት የሚለው ስለ መጽሐፍ ቅዱስ ታክሰ ለምሳሌ፣ እርስ አባታችን አንድ ጥያቄ ልጠይቆት፣ አምላክ ይሞታል ብሎ ያስባሉ እርሶ? አምላክ ሞት አልመቻል ኩኝ አምላክ ሞት አልኩኝ። ስለዚህ አሀ አዎ ኢየሱስ ክርስቶስ ተሰቅሏል ዓለምን ለማዳን ተብሎ ይታመናል እኮ። እሱማ እኮ በለበሰው በተዋሐደው ስጋ ነው እኮ። እንዴት ያ ስጋ ፍጥ ያ ያ ስጋ ታዲያ የሞተው ስጋ አምላክ አይደለምን? እሱማ አምላክ ፍጹም ሰው ነው በተዋሐደው በለበሰው ስጋ፣ በስጋ ገንዘብነቱ ሞተ በስጋ ገንዘብነቱ፣ ባምላክነቱ ግን አልሞተም። አባቴ አሁን የተናገሩት ፍጹም አምላክ ፍጹም ሰው አህ ፍጹም ሰው ከተባለ እኮ ታድያ ታድያ እንዴት ነው አባቴ ፍጡር ለአምላክ ሊሆን የሚችለው? አባቴ አሁን ይኸውልህ ስጋና ከሁለት ባህሪ አንድ ባህሪ ከሁለት አካል አንድ አካል የሚለው ሊገባ ስለማይችል እኮ ነው። አሁን ምንድነው ከሁለት ባህሪ ስለ የአምላክነት ባህሪ፣ የሰውነት ባህሪ ሁለቱ ያለ መቀላቀል ያለ መለወጥ ያለ መደመር በተዋህዶ ከበሩ ብለን እናምናለን። ይሄን ታምናለህ አታምንም? ለምሳሌ ይሄን እኔ ለምን መሰል አሁን ተሐድሶ የሚባል ከሃይማኖት አይታችሁ ታዲያ አዲስ የመጣው ይሄ ነው፣ ተሐድሶ። ስለዚህ አምላክ ሞተ ብለን አናምን። እርሷ አሁን አንድ ጥያቄ ልጠይቅት አሁን፣ ትብቹም አልመልስልኝም ብለዋል። አሁን ሌላ ጥያቄ ውስጥ ነው የገቡት። የትኛውንም አልመልስልህ አንተ አልመልስልኝም ብላለህ። ትብት አስቸግረዋል። ስለ ትብት ምጣ። አሁን አባቴ ኢየሱስ ክርስቶስ፣ ኢየሱስ ክርስቶስ ሲገረዝ ሸለፈቱ ራሱ የት ነው ያለው? ይሄ ራሱ እኮ ምክንያቱ የአምላክ ነ የአምላክ ነው። ይሄ የአምላክ ስጋ ስለሆነ ማወቅ አለብን። ይሄ እኮ ዓለምን የአዳነ የኢየሱስ ክርስቶስ ስጋ ነው አይደለ እንዴ ደሙን የጠጣ ስጋውን የበላ ይድናል አይደለ እንዴ አባቴ አይደለ ልክ ነኝ አይደለ አባቴ ልክ ነኝ አይደለ አረ፣ ምን ልክ ነህ? ምን ልክ ትሆናለህ? አሁን እያልኩ ያለሁት እኮ ከእትብት ጋር ምናቸሆነ ምን የተወለደው ከድንግል ማርያም ነው በግብረ መንፈስ ቅዱስ የተገረዘው ስለ እኮ ጆሮ እኮ አይሰማም እኮ አባቴ ታዲያ እየሱስ ያለ ስለማይፈስ የፈሰሰው በእነት በመስቀል ላይ የፈሰሰው እ ምናልባት የምትድር ከሆነ ነው እንደዚህ ነው አብ አምላክ ነው፣ አይደለ ነው? አይደለም አምላክ ነው ነው ነው ነው ወልድስ አምላክ ነው፣ መንፈስ ቅዱስስ አምላክ ነው። ሶስት አምላክ ሆነ ማለት ነው? አይደለም አይደለም ሶስት አምላክ አይደለም። እንዴት ሶስት ስም አንድ አምላክ፣ ሶስት አካል አንድ አምላክ አባቴ። ወልድም የራሱ ባህሪ አለው። መንፈስ ቅዱስም የራሱ ባህሪ ያለው አለ እ አሎ ወልድም የራሱ የሆነ ባህሪ አለው አለ እንደ አባቴ። እንዴት አንድ ሶስት አምላክ ሆኖ እዚህ ጋር እንዴት አንድ ሊሆን ይችላል? እኔ አሁን አሁን ይሄን ጥያቄ በትክክል ነው የጠየቅኩት። ይሄን አሁን ለምሳሌ መንፈስ ቅዱስ አንድ አምላክ፣ ወልድ መንፈስ ቅዱስ አንድ አምላክ እንዴት ሊሆን ይችላል? አሁን አንተ በልብ እየቀረጽህ እየቀዳ መሆን ነው። አሁን ሪከርድ እያደረግህ ነው አንተ። በፍጹም በፍጹም፣ እኔ እንደዚህ ባለ ጋር አይደለሁም። እኔ አልቀዳም። ለምደው መቀዳው። ትምህርት እየጠየቅኩ ነው አይደል እንዴ። የምን ጥያቄ? እኔ ለቅጂ ቅጂ ስንት መቀዳቸው እያሉኝ፣ ስለምደው መቀዳው። አባቴ ጥያቄትን አባት አክብረየ። ምን ትቀዳዋለህ? ምን ትቀዳዋለህ? አሁን ለማንኛውም ይሁን መሰረት ያለው ጥያቄ ጠይቅ፣ ዝም ብለህ እኮ። መሰረት ያለው ጥያቄ እኮ ነው አሁን። እና ታዲያ መቼ ጠየቅከና? መሰረት ያለው አንድ አምላክ የውል አንድ አምላክ ሶስት አካል የውል እየነገርኩ እኮ ነው። በሶስት አካል የሚገለጽ አንድ አምላክ ነው እንጂ ሶስት አምላክ አይደለም እያልኩ ነው እኮ እኮ ወልድም አምላክ ነው ብሏል። መንፈስ ቅዱስም አምላክ ነው ብሏል። ወልድም አምላክ ነው ስንት ሆኑ? ሶስት አረለ። እንደ አንድ አምላክ አንድ አምላክ ሲመጣ አንድ አምላክ ይሆናል ማለት ነው። እሺ ከኢየሱስ ክርስቶስ በፊት ማርያም ናት ቀድሜ የተወለደችው አይደለ? ከኢየሱስ ክርስቶስ በፊት የተፈጠረችው ማርያም ነት አይደለ? የተፈጠረችው ማርያም ነት አይደለ? ከኢየሱስ በፊት ኢየሱስ ክርስቶስ እኮ ተፈጠረ ተፈጠረ ይባል እኮ ተጣሪ አንድ አባቴ